በአርሲ ተራሮች ብሔራዊ ፓርክ ጥር 29፤ 2017 ተቀስቅሶ የእሳት አደጋው እስካሁንም በቁጥጥር ስር አለመዋሉን ሰምተናል። የእሳት ቃጠሎ ዛሬም ቀጥሏል። ፓርኩ አሁን ያለበት ሁኔታስ ምን ይመስላል? ፓርኩ ያለበት ሁኔታ አንዳንድ ቦታ አሁንም ቃጠሎ አለ፣ አንዳንድ ቦታ ደግሞ የተሻለ ነገርም አለ ማለት ነው። አንዳንድ ካፊያ ነገርም ስላለ ተሻለ ነው። አሁን ጢቾ ወረዳ የሚባል ላይ ነው ያለው እና ወደ ሴርካ ወረዳ እና በዚህ በዲክሲ ወረዳ አለ ማለት ነው። ያው ቃጠለው እዚያ አካባቢ አሁንም ቀጥሏል ማለት ነው። እሺ፣ ከዚህ ቀደም ስለ እሳት አደጋው በሰራነው ዘገባ ላይ ከሁለት መቶ ሄክታር በላይ የፓርኩ ክፍል በመጀመሪያ ዙር እንደተቃጠለ እና በአስራ አንድ ወረዳዎች ላይ መስፋፋቱን ነግረውን ነበር። አሁንስ የተቃጠለው ምን ያህል ቦታ ሸፍኗል? በፓርኩ አካባቢ በሚኖሩ ሰዎች ላይስ አደጋ ያደርሳል የሚል ስጋት አለ? ያው በሰው ላይ የደረሰው አደጋ እስካሁን ቤት ላይ የደረሰ ነገርም የለም። ያው ሳቶ ነው፣ ኤሪካ የሚባለ ሳቶ ነው የተቃጠለው። ደን ውስጥ ነው ስፋቱ ያው እስካሁን፣ ይሄን ያህል ተቃጥሏል ማለት አንችልም እስካሁን እሳቱ እስካለ ድረስ ያው ኤሪያውን ስፋቱን ይሄን ያህል ነው ብለን ወይ በጂፒኤስ ወይ በኢሜጅ አልወሰድንም። እሱ ያው እንትኑ ሲቆም አንዴ ወስደን ኤግዛክት ዳታውን ለሚዲያ እንሰጣለን ብለን ያሰብነው። ስለዚህ የተቃጠለ ያው ብዙ ነው፣ ይሄን ያህል ነው ማለት ደግሞ አንችልም ማለት ነው እስካሁን። ከዚህ በፊት ከደረሱ የእሳት አደጋዎች ግን ይሄኛው ከባዱ ነው አይደል? ይህ ትልቁ ነው። ከዚህ በፊት ባለው ትልቁ ነው። ይህን ያህል ቆይቶም አያውቅም። አስቸጋሪ ነው በጣም። እሺ፣ የእሳት አደጋው ከተቀሰቀሰ ሁለት ወር ሊሞላው ጥቂት ቀናት ናቸው የቀሩት። እስካሁን በቁጥጥር ስር ያልዋለበት ምክንያት ምንድን ነው? እሳቱን ለማጥፋት የተደረጉ ጥረቶችስ ምን ውጤት ተመጡ? ያው እየተሰሩ ያሉ ነገሮች አሉ። ያው እሳቱ ይቆያል መሬት ውስጥ ይቆይና ብዙ ሰዓት ከቆየ በኋላ ይነሳል ወይ ከሁለት ቀን በኋላ፣ ከሶስት ቀን በኋላ ስለምነሳ ሰውም ወቶ ቢያጠፋም ተመልሶ የመነሳት ባህሪም ስላለበት ሌላ ሰውም ደግሞ አሁን ብሎ የሚያቃጥልም ሰዎችም አሉ እ ምን እንደሆነ አልገባንም። ቦታውን እየቀያየሩ ያው ምልክሱ አሉ ማለት ነው ለዚህ ነው ያው እሳቱ እስከ አሁን ማጥፋት ያልተቻለው። ግን ቁጥጥር ስር ያዋሉ ሰዎችም አሉ። አሁን አንድ ወረዳ ላይ ሰባት አመት የተፈረድበት አለ ማለት ነው። ባለፈው ሳምንት ውስጥ ሊክሲስ ወረዳ የሚባል ወረዳ ላይ ማለት ነው ተይዞ ያው አንዱ ደግሞ ያው እየተጠና ነው ነገሩ። አንዱ ደግሞ ሰባት አመት ወስዶ ያው ኦልሞስት ወደ እስር ቤት ገብተዋል ማለት ነው። እነዚህ ሰዎች በአሁኑ ሰዓት አደጋ ላይ ተሳትፈው የነበሩ ናቸው። አዎ፣ በአሁኑ ላይ ነው፣ በአሁኑ ላይ የነበሩ ናቸው። ባለፈው ተይዞ ጉዳያቸው እየተጠና የነበረ ያው ፍርድ አግኝቶ ወደ እስር ቤት የገቡ ናቸው ማለት ነው። አሁን ሌላ ቦታም አንድ ወደ ሌሙና ብልብሎ ወረዳ ላይ አንድ ሰው ተይዟል። እሱም እየተጠና ነው ማለት ነው፣ ጉዳዩ በህግ እየታየ ነው። ይሄው ነው ያለው። በአጠቃላይ ወረዳዎች ላይ ምን ያክል ሰዎች እንደተያዙ ይታወቃል። ያው ዝም ብሎ በንተን ኤግዛክትሊ ሲያቃጥሉ የተያዙት ሌሙና ቢልቢሎ እና ዲክሲስ እና ሄጦሳ ላይ ነው ማለት ነው። ሶስት ወረዳ ላይ ነው የተያዘው ኤግዛክትሊ በእኛ ስካውት ተይዞ ወደ እስር ቤት የገቡ ማለት ነው። ግን እነዚህ ሌሎችም አሉ ያው ሜቪዛ አካባቢ ያሉ እናንተ ናችሁ ያቃጠላችሁ ተብሎም ያው እየተጠና ያሉ ጉዳይም አለ ማለት ነው። ግን ሶስቱ ወረዳ ላይ አንድ ሰው ሌሙ እና ብልብሉ ላይ አለ፣ ኤግዛክት ላይ በኛ ስካውት የተያዘ ማለት ነው። ሌላ ደግሞ ሎዴ ጦሳ ላይ ማለት ነው፣ አንድ ሰው አለ፣ እሱም በስካውት ነው የተያዘው። ሶስተኛ ደግሞ ያው የድግሲ ሁለት ሰው ማለት ነው። አንድ ላይ ያው አራት ሰው ተይዞ ጉዳያቸው እየታየ ነው። አንዱ ፍርድ አግኝቷል፣ ሌሎቹ ደግሞ ጉዳዩ እየታየ ነው ማለት ነው። ሁን ብለው የሚያቃጥሉ ሰዎች አሉ አሉኝ። ለምንድን ነው እነዚህ ሰዎች የሚያቃጥሉት? የዚህ እሳት መነሻ መንስኤውስ ምንድን ነው? ምክንያቱ አይታወቅም። አሁን ሌላ ቦታ አንዳንድ ቦታዎች ላይ አሁን ለግጦሽ ብሎ የሚያቃጥሉ አሉ ለግጦሽ ብሎ ከብቶቻቸው ነው ከብቶቻቸው ለማስገባት ማለት ነው። አንዳንድ ቦታ ደግሞ በፓርኩ ከብትን ማስገባት የማይቻልበት ቦታዎች አሉ። አሁን ቆሎ ላይ አሁን ለከብት ብሎ አይደለም። አሁን ያው ዝም ብሎ ነው የሚያቃጥሉ እንጂ ከብት አይገባም። እንደዛ አይነት ሰዎች ደግሞ ምን እንደሆነ ምክንያታቸው ምን እንደሆነ ያው እኔ አላውቅም። ምንም ስለማላውቅ ያው ዝም ብሎ አራት ሰዓት አምስት ሰዓት ባለዚህ ከሌሊቱ ተነስቶ የሚያቃጥል ደግሞ ይሄ ነው። ይሄ ለዚህ ፍለጋ ነው የሚባል ነገር ያው አይቻልም ማለት ነው። ስለዚህ ሌሊት የሚሄድ ሰው ደግሞ ምንም እንደሆነ አይገባንም። እንደዛ አይነት ነገርም ስላለ ምክንያቱ ይሄ ነው ማለት አይቻልም ማለት ነው። ምክንያቱ አይታወቅም ማለት ነው። እንደዚህ አይነት ሰዎች ማን ለምን ለከብት ብሎ የሚያቃጥለን ለከብት ስለማይገባ እንደታገዳይ ስለሚያውቅ ከዚህ በፊትም ያው ከብት ገብቶ ሲገባ ራሱ ይቀጣል ማለት ነው። እንደዚህ አይነት ነገርም ስላለ ከብት የማይገባበት ያለ ከብት ነው ማለት ነው። አይቻልም ይላል። ከብት የሚያቃጥሉ ቦታዎችም አሉ። ወደ አሁን ወደ ጢቾ፣ ወደ ዲክሲስ፣ ወደ ሮቤ እነዚህ ወደ ሎዴ ጡሳ ምናምን ነገር የሚባሉ ያው ከብቶቻቸው ስለሚገባ ለዚህ የሚያቃጥሉ ሰዎችም አሉ ማለት ነው ምክንያቱ ወደ ፓርክ ውስጥ ማንኛውም ግለሰብ እንዳይገባ ጥበቃ የለው ጥበቃ አለው። ያው ጥበቃ አርሲታቶሪ ነው ያው በሰው እንትን ነው እንጂ በስካውት ብቻ እንጠበቅ አይደለም። በጣም ሰፊ ስለሆነ ስካውት እንትኑ ቦታው ማለት ነው ሰባ ሺህ ማለት ትልቅ ነው። ኦልሞስት የጭላሎ ጋለማ ብቻ አርባ አምስት ቀበሌ ነው የሚያዋስ ነው። አርባ አምስት ቀበሌ ውስጥ ሁለት ቀበሌ አንድ እስካውት ብቻ የምጠብቅ አለ። ሶስት ቀበሌ አንድ እስካውት ብቻ የምጠብቅ አለ። ስለዚህ ያው በህዝብ ነው የምጠበቀው እንጂ እስካውት ብቻ አይደለም ማለት ነው። ስለዚህ አንዳንድ ቦታ ለሚፈልግ ሰው ያው ገብቶ የተወሰነ ነገር አድርጎ ሊወጣ ይችላል ማለት ነው የማይሆን ነገር አድርጎ ሳትሎክሶ እስካሁን ወደዛ ሲሄድ የጠበቀው ሌላ ቦታ በሌላ ቦታ ስጠቱ በሌላ ቦታ ገብቶ የሆነ ነገር አድርጎ ይሄዳል ማለት ነው። ላንድ ስኬፑ ደግሞ እንደ ባሌ አይነት ስለሆነ መሬቱ አቀማመጡ በጣም ገደላማ ምናምን ነገር ነው። አንድ ቦታ ወርዶ ማውጣትም በጣም ስለሚከብድ፣ ስለዚህ ያው አንድ ቦታ ሲሄዱ በሌላ ቦታ የሚለኩስ ሰው ይኖራል ማለት ነው። እሺ እሳቱን ለማጥፋት ምን አይነት ጥረቶች ነው ያደረጋችሁ? ጥረቶቻችሁ ውስጥ ምን አይነት ውጤት አመጡ? ያው ወረዳ ላይ ሄደን ወረዳን እያነሳሰን ነበር። ከኦሮሚያም ከአበታ መከኛ ቢሮ ማለት ነው ከኦሮሚያ ከፌዴራልም ወረዳዎችን ለማነሳሳት ያው ጥረት ተደርጓል። ያው ጥረቱ አንዳንድ ቦታዎች ላይ አሁንም ቆንጆ እንትን አለ ማለት ነው። ሰው ወጥቶ እንዲጠብቅ እያደረጉ ያሉበትም አለ፣ ሰውም እየጠበቀ ያለበትን ቦታዎችም አሉ በተራ ማለት ነው። አንዳንድ ቦታ ደግሞ ያው እሱን ተግባራዊ አለማድረግም አለ። ስለዚህ አንዳንድ ቦታ ጥቂት ቦታዎች ላይ ይቀሩበት ምክንያት ለዚህ ነው ማለት ነው። ግን ያው ብዙ ቦታ ከበፊቱ የተሻለ ነው ማለት ነው። እሳቱ የተሻለ ነው በጣም ቀንሷል ወይም ጠፍቷል ማለት ይቻላል። ብዙ ቦታ ማለት ነው። እሺ። በአርሲ ተራሮች ብሔራዊ ፓርክ የእሳት አደጋ ሲከሰት ይሄ መጀመሪያው አይደለም። በዚህ አመትም ከጥር ዘጠኝ እስከ ጥር ሀያ ሁለት የቆየ ተመሳሳይ የእሳት ቃጠሎ ተከስቶ ነበርና በፓርክ ላይ ተመሳሳይ አደጋም በሁለት ሺ አስራ ሶስት አመተ ምህረት ደርሶ ነበር። ስለዚህ በተደጋጋሚ ለሚከሰተው ለእሳት ቃጠሎ ለምንድን ነው ዘላቂ መፍትሄ ያልተበጀው? ዘላቂ መፍትሄ ያው አንዳንድ ሰዎች አሉ፣ ፓርክ አካባቢ ያሉ ሰዎች አለ። እነሱን ከዛ ውስጥ ማውጣት ግድ ይላል ማለት ነው። እሱ ነው ያልተሰራው፣ እሱን ማውጣት ግድ ይላል። ቀበሌ አመራር፣ ወረዳው አመራር ይህን ወስዶ ከፓርክ ውስጥ ያሉ አንዳንድ ሰዎችን በጎዳንቱ መልክ የገቡትን ቢያውጡ ያው የተሻለ መፍትሄ ይሆናል የምን ነገር ይሆናል የምን ነገር አስባለሁ። እኔ ማለት ነው ያው ይሄው ነው። ለከብት ስለሚያቃጥሉ ያንን ጎዳንቱን አንቱን ከዛ ውስጥ ማውጣት መፍትሄ ይሆናል የምን ነገር ነው የሚያስበው። አንዳንድ ቦታ ግን ያው ጎዳንቱም ወጥቶ ያው ዝም ብሎ የሚያቃጥሉም ስላሉ አስቸጋሪ ነው። ይሄን ይሄ ነው ማፍትሄ ማለትም አይቻልም ማለት ነው። በጣም አስቸጋሪ ነው። የውጭ ንብረት ስለሆነ የውጭ ንብረት ደግሞ ይከብዳል። ሰፊ ነው። ብዙ ብዙ ወረዳዎች ላይ ነው ያለው ፓርኩ፣ ስፋትም አለው። የመሬት አቀማመጡ እራሱ ራሱ በጣም ገደላማ ስለሆነ ይሄ ነው ያህል ይሄ ነው ማፍትሄ የሚባል ነገር ማስቀመጥ አይቻልም ማለት ነው። ግን ዋናው ነገር ፓርክ ውስጥ ያሉ ሰዎች እንዲወጡ ማድረግ እሱ ያው ቃጠሎን ይቀንሳል። ወርም ውስጥ ለከብቶቻቸው የሚባለው ነገር ስለሚጠፋ ያንን ነገር ለዛኛው የሚያስገቡ ሰዎች የሚያቃጥሉ ሰዎች ሊያቆሙ ይችላሉ ማለት ነው። አደጋ የደረሰባቸው እንስሳቶች አሉ? አዎ፣ ጅብ አሁን የተቃጠለ በመ መረጃ ያገኘ ነው አለ አንድ ጅብ ካካ ላይ በቃጠሎ የሞተ አግኝተናል፣ ማለት ነው። የአርሲ ተራሮች ብሔራዊ ፓርክ በኦሮሚያ ክልል ውስጥ ካሉ ስድስት ፓርኮች መካከል አንዱ ነው። ፓርኩ በክልሉም ሆነ በሀገር አቀፍ ደረጃ ካሉት ሌሎች ፓርኮች የሚለየው በምንድን ነው? አሁን ከባሌ ጋር ኦልሞስት ይመሳሰላል። ከባሌ ተራሮች ብሔራዊ ፓርክ ጋር ይመሳሰላል። ላንድስኬፑ አልቲትዩዱ የመሬት አቀማመጡ ይመሳሰላል ማለት ነው። ግን ልዩ የሚያደርገው ከባልን ይሄ ፓርክ አራት ቦታ ነው ያለው፣ የተከፋፈለ አራት ቦታ ነው ያለው። አንዱ ወደ ቆላ፣ ሶስቱ ደግሞ ወደ ደጋ ውስጥ ያለው ብሎኮች ናቸው የተከፋፈሉ ናቸው ማለት ነው። ይሄ ልዩ ያደርገዋል ማለት ነው። ለአደጋም ያጋልጠዋል ማለት ነው። ኦልሞስት የተከፋፈለ መሆኑ አደጋ የሚያጋለጥ ነገር ነው ማለት ነው። ልዩ የሚያደርገው ይሄ ነው ማለት ነው። ሌላው ደግሞ ያው ከባሌ ጋር ኢንደሚክ የሄዱ እንስሳቶች አሉ የሚመሳሰልበት ነገር ማለት ነው። ኢንደሚክ የሆኑ የምኒልክ ድኩላ አለ፣ የደጋ አጋዘን አለ፣ ቀይ ቀበሮ አለች። ስለዚህ ከባሌ ጋር የሚመሳሰልበት ነገር ይሄ ነው። ልዩ የሚያደርገው ደግሞ የተከፋፈለ መሆኑና ሦስት አራት ቦታ መገኘቱ ነው ማለት ነው። በቱሪዝም መስህብነት ረገድ ያለው ድርሻስ ምን ይመስላል? ያው ከባሌ ጋር አንድ ስለሆነ ይሄ ነው ማለት ለቱሪዝም በጣም አመቺ ነው ማለት ነው። መንገድ አለ፣ የዱር እንስሳቶች አሉ እና አዋፋትም ስላሉ ይሄ ለቱሪዝም በጣም አመቺ እና ደስ የሚል ቦታ ነው። በተደጋጋሚ ለሚከሰተው የእሳት ቃጠሎ ዘላቂ መፍትሔ ያልተበጀው ለምንድን ነው የሚል ጥያቄ ከኢትዮጵያ ኢንሳይደር የቀረበላቸው የእሳቱ መነሻ የሆነው የጢቾ ወረዳ ምክትል አስተዳዳሪ የሆኑት አቶ ጌቱ ብርሃኑ በፓርኩ አካባቢ ያሉ ነዋሪዎችን የማስነሳት ስራ መጀመሩን ገልጸዋል። ዘላቀኝ መፍትሄ መሆን ያለበት ቀጥታ ሰውና ደንን ከንኪኪ ማራራቅ ነው። ያለው ነገር ይሄ ነው። ይሄን እንዲደረግ ደግሞ በቀጥታ ተጀምሮ ብዙ የተለያዩ ቀበሌዎች ላይ ከዛ ውጭ እንዲወጡ የተደረገበት ሁኔታ አለ። የተወሰኑት ቀበሌዎች ላይ ደግሞ ጥቅምት ጀምረን እዛ ስለምንጠቀም በሚል ያው ክልልን ተከልሎ ድንበርን ተደርጎለት ነበር። ያን ይዞ ደግሞ አቤቱታ ወደ በላይ አካልም እየሄዱ የሚያመለክቱ አሉ። ያ ያ ነው መሆን ያለበት። ከዛ የማስወጣቱ ስራ ነው። ለቀበሌ አስተዳደሮችን በቀጥታ ከዛ ውስጥ እንዲያስወጡ፣ በክረምት ወራትም እዛ እንዳይኖሩ የመጎዳኛ ቤቶቻችን ጎጆቸውን እራሱ ከዛ ውስጥ እንዲያስወጡ ተደርጓል። አሁን ያለበትም ነው ወደፊትም ማለት ነው። እና ከዛ ውስጥ በዚህ መልኩ ከታገደ ከተከለከለ በተቻለ መጠን ከንክኪው ከራቀ ሰውም ለራሱ ለተወሰነ የግል ጥቅም አገኛለሁ ብሎ ወደዛ ወደ ጥፋት ከሚሄድ ሊታቀም ስለሚችል ይሄ ነው መሆን ያለበት ነገር እና በፊት ተከፈተው ክፍተት ምንድን ነው? በቃ በውሳኔ መውጣት ያለበት ከተባለ በወቅቱ መውጣት አለበት። እንደኛ ወረዳ ደግሞ ሁለት ሺ አስራ አምስት ነው ክልሉም የተከልሎ ወሰን የተበጀለት ማለት ነው ሂደንና የህዝብ መጠቀቅ ነው በዚህ ምክንያት ያ ነገር ሁሉ ቀበሌ ላይ በዛ መልኩ ተወስኖ ሰው ከዛ ውስጥ ሙሉ በሙሉ ያለመታገዱ ጉዳይ ነው እነዚህ መንስኤ ሊሆን የሚችለው አሁን የዘረዘሩልኝን ነገሮች ማድረግ ጀምራችኋል አዎ አሁን ተደርጓል ቀጥታ ሙሉ በሙሉ ለቀው የወጡ ቀበሌዎች አሉ። ሙሉ በሙሉ ማለት ነው ከአንድ ቀበሌ ወደ ሀምሳ ሰባት ቤት እንደዚህ ሀምሳ ስድስት ቤት ከዛ ውስጥ እንዲያስወጡ ተደርጎ እንዲወጡ ተደሩ ፈርሰዋለን። አሁን ደግሞ ተወሰኑ አንድ አራት ቀበሌዎች ናቸው። አራት ቀበሌ ገበሬ ማህበራት መነሻም የሆነው መነሻ ከዛ ጋር እሳቱ የተነሳው እንደ መነሻነት እነኚህ ቀበሌዎች ናቸው። ስለዚህ በእነሱ ላይም ደግሞ ይሄ እንዲደረግ ቀጥታ ሰርኩላር ደብዳቤም ተጽፎ ለህብረተሰቡን ተነግሮ ንብረቱን ማንሳት እንድችል በቀጥታ ይሄ ደብዳቤን በእጃቸው ደርሶ ልቀፍለ አስተዳዳሪዎች ያው ለህዝቡም ተነግሮ እንዲወጡ ተደርጓል የሚሉ ከሆነ ደግሞ በህግ ልማቶቻቱ ጉዳይ መቀጠል አለበት ማለት ነው። ያን ቤት በማፍረስ ከዛ ሌሎቹ ወረዳዎች ላይም ይሄ ተግባር ተጀምሯል። አሁን እኛ ወረዳ ከጎናችን ሽርካ ወረዳ የሚባል ቀበሌ ያለ እሱ አሁን ይህን ተመሳሳይ እርምጃ ወስዶ አስወጥቷል። ጥሩ ነገር ነው የሰራው። ያው እርግጥ ግን ዘንድሮ ይህን ችግር እዛም በዛ በተመሳሳይ መልኩ እየተፈጸመ ስለሆነ ነው እንጂ ይህን እርምጃ ወስዷል። የወሰዱ ወረዳዎች አሉ። አሁን ከጎረቤቶቻችን ከተኛ ጋርም ደግሞ ተመሳሳዮች አሉ። አንድና አንድ ሆነን በዚህ በጋላ የምንዋሰን ወረዳዎች የጋራ አቋማችን ሆነው ይህን ማስፈጸሙ ግዴታ አለብን ማለት ነው። ይህን ካልተደረገ በጣም አስቸጋሪ ነው የሚሆነው።